በዚህ ቪዲዮ የሁለት ሳምንቱን አንድ ላይ ነው ይዤ የመጣሁት። ምክንያቱም ደግሞ ላስት ቪዲዮ ላይ የምታስታውሱ ከሆነ በአንድ ሳምንት ውስጥ አስር ስልክ ነበረ ገዝቼ የሸጥኩት። በዚህ ሁለት ሳምንት ውስጥ ግን ስድስት ስልክ የሸጥኩት አንድ ላይ ማለት ነው። እና እያንዳንዱን ሳምንት ለብቻው አድረገው ምንም ኮንቴንት አይወጣውም፣ እና ለዛ ብዬ አንድ ላይ ያረኩት የሁለቱን ሳምንት በአንድ ቪዲዮ አድርጌ ሰርቸዋለሁ። ሶ መጀመሪያ የገዛሁት ስልክ አይፎን 14 ነው። ጀርባው የተሰበረ ስክሪኑም በጣም ስክራች ያለው ስልክ ነበር የገዛሁት። 275 ዶላር ነበር የገዛሁት ላይፎን ፎርቲን በጣም አሪፍ ዋጋ ነው የገዛሁት። ግን ስልኩ ለመሸጥ በጣም ረጅም ጊዜ ፈጅቶ ነበረ። ምክንያቱም በአግላሱ የተሰበረ ነው፣ እንደገና ደግሞ ብዙ ስክራች አለው እና ብዙ ሰው ኢንትረስትድ አልነበረም። እሱ ስልክ ለመሸጥ የተወሰነ ቀን ፈጅቶብኛል። ግን እጄ ላይ ከሚይዘው አልኩና 275 ገዝቼ 280 ያሸጥኩት፣ 5 ዶላር ብቻ ነው ያተረፍኩት ማለት ነው በአግላሱን ባሰራውና ብሸጠው ፕሮባብሊ አሁን 28 ከሸጥኩት በላይ ቢያንስ መቶ ወር አተርፋለሁ ግን የማሰራበት ዋጋ ያው ስለሚሆን ወርዝ አያደርግም ብዬ እንደዛው ሸጬው አምስት ዶላር ብቻ ተርፌያለው። መጀመሪያ የሸጥኩት ስልክ እሱ ነው። ሁለተኛ የገዛው ስልክ ደግሞ አይፎን 12 ነበረ። አይፎን 12 በመቶ ሰባ ዶላር ነበር የገዛውት እሱን ስልክ በጣም አሪፍ ኮንዲሽን ላይ ነበረ እየዛው የገዛው ቀን ሸጥኩት። 170 ገዝቼ 250 ሸጥኩት ማለት ነው። 80 ዶላር አትርፌ ከዛ በተመሳሳይ ቀን እዛው ቀን ላይ አይፎን ሰርቲንግ ገዛው አሪፍ ኮንዲሽን ላይ ነበር፣ ግን በጣም ትንሽዬ ክራክ ነበረው ስልኩ በጣም ትንሽዬ። እሱም እሱን ስልክ 300 ዶላር ነው የገዛሁት። እሱም ስልክ ለመሸጥ በጣም ጊዜ ፈሽቶ ነበር። ጊዜ ፈሽቷል ስል አራት አምስት ቀን ነው ኖርማሊ ስልኩ አሪፍ ከሆነ በአንድ ወይ ሁለት ቀን ይሸጣል፣ ወይም የዛው ቅን ሊሸጥ ይችላል። ኖርማሊ ማለት ነውና አራት አምስት ቀን ማለት ብዙ ነው። ምክንያቱም ስልኩ ብር ስለሚይዝ ቶሎ ቶሎ መሸጥ አለበት። ለዛ ብዬ ረዥም ጊዜ ሲቆይ 330 ሸጥኩት፣ 30 ዶላር ብቻ አተርፌ ማለት ነው። ከአይፎን ሰቲኑ በኋላ የገዛሁት ስልክ አይፎን 14 ፕሮ ማክስ ነው። ይሄ ስልክ ትንሽ ለጌት ነው የሚያደርገው፣ በዚህ ሳምንት ውስጥ አልነበረም ሰውየውን ኮንታክት ያደረኩት ወይም የገዛሁት የቆየ ከዚህ በፊት በሰሯቸው ቪዲዮ ላይ ኮንታክት አድርጌው ሰውየውን ልክ ፖስት እንዳደረገ ኮንታክት ሳረገው ብዙ ዲማንድ አገኘ ሰውየው ሰውየው ደግሞ አዲስ ስልክ ገዝቶ እሱ እስኪመጣለት ይሄን ሊሸጠው ነበር ያሰበውና በዚህ ፍጥነት ገዥ ያገኛሉ ብሎ አላሰበም ነበር እና ሪሙቭ አደረገው አለ አሁን አልሸጠውም ብሎ ማለት ነው ከዛ እኔ ኮንታክት አደረኩት ስልክህን አዲሱ ስልክህን ስታገኝ ኮንታክት አርገኝ እገዛዋለሁ ፖስት ሳታረው ኮንታክት አርገኝ አልኩት ከተወሰነ ከአንድ ከሁለት ሳምንት በኋላ ኮንታክት አረገኝ ማለት ነው። በዚህ ሳምንት ውስጥ ኮንታክት አረገኝና በዚህ ሁለት ሳምንት ውስጥ ኮንታክት አረገኝና፣ አገኘት iPhone 14 Pro Max ነው። ከጀረባው ትንሽ የክራክ ብቻ ነው ያለው። 450 ዶላር ነበረ እሱን የተስማማ ነው። 450 ገዛውት። በአጋጣሚ ሌላ አሮጌ ስልክ አለ ወይ ስለው iPhone 8 አለኝ አለ። ባትሪውን በቅርብ ጊዜ ያስቀየኩት አለና ኦኬ ገዛሉ ነው አንብዩ 40 ዶላር ስለው ይሻለኝ፣ ሁለት ስልክ ገዛሁት ማለት ነው። ካንድ ሰው አይፎን 14 450 ዶላር፣ አይፎን 8 ደግሞ 40 ዶላር ማለት ነው። ከዛ አይፎን ፎርቲኑን ነው 600 ዶላር ሸጥኩት፣ አይፎን 8 ደግሞ መቶ ዶላር ሸጥኩት። አጠቃላይ ስንት አጠረፍኩኝ? ወደ 210 ብር አጠረፍኩ ማለት ነው። እንግዲህ በዚህ ሁለት ሳምንት ውስጥ የገዛውት የመጨረሻው ስልክ አይፎን ቱዌልቭ ነው። ባክ ግላሱ ክራክ ያለው መቶ ዶላር ነበር የገዛውት። እሱም ስልክ በተመሳሳይ ቀን ኢቤ ላይ መቶ ሰማንያ ዶላር ፖስት አድርጌው ወዲያው ተሸጠ። ግን እቃው ሰውየው ጋር ዴሊቨር ከተደረገ በኋላ ከስተመሩ ጋር ሰውየው እቃውን መመለስ ፈለገ። ስልኩ ዲስክራይብ እንደተደረገው አይደለም ምናምን ብሎ ማለት ነው። ግን በኢቤ ህግ ከስተመሩ እቃው መመለስ ከፈለገ ለሺፒንግ፣ ለሚመልስበት ለሪተርን ሺፒንግ ፊው ከበር ማድረግ ያለበት ሴለሩ ነው። ስለዚህ ከበር ማድረግ ያለብኝ ማለት ነው። እንግዲህ መቶ ብር ገዝቼ መቶ ሰማንያ ነበር የሸጥኩት። እሱ ደግሞ ዩ ኤስ ነው ያለው፣ እኔ ደግሞ ካናዳ ያለሁት። ከዩ ኤስ ወደ እኔ ጋር ለማምጣት ወደ 60 ዶላር መክፈል አለብኝ ማለት ነው። ስለዚህ ወርዝ አያደረግም። ስለዚህ እኔ ለሰውየውም ፓርሻል ሪፈንድ ልስጥና ስልኩን ኪፕ አድርጎ አልኩት። 60 ዶላር ሪፈንድ አደረኩለት እና እኔ የቀረውን አገኘው ማለት ነው። ስልኩን ደግሞ እዛው እራሱ አስቀረው። ከዛ በፊት ደግሞ 180 ዶላር ስሸጠው ስልኩን ኢቤ የሚወስዱ ፊ ደግሞ ለራሱ ፕላትፎርም ስላይጠቀምኩበት፣ ማለት ነው 24 ዶላር ወስዶ ነበረ ኢቤ፣ 24 ዶላር ወስዶ ነበረ። ፕላስ 60 ዶላሩ ለሰውየው ሪፈንድ ያደርኩለት ሲጨመር 84 ዶላር ማለት ነው። እና 180 ነው ሸጥኩለት አለ 97 ዶላር ነው ኔጋ የሚደርሰው ማለት ነው። የገዛውት ግን መቶ ብር ነው። እና በዚህ ስልክ 3 ዶላር ከሰር ያለው ማለት ነው። እና ይሄ ነበር የመጨረሻው ሁለት ሳምንት ውስጥ በቃ የገዘው ስልክ የኔም ለመጨረሻ ጊዜ፣ ከዛ በኋላ ስልክ አላገኘሁም። ሁለት ሳምንቱ ሙሉ በጣም የቀዘቀዘ ቢዝነስ ነበረ። አሁን እንግዲህ ስንት አጠቃላይ ስንት እንደሰራው ነገራችኋለሁ። እንግዲህ አጠቃላይ በዚህ ሁለት ሳምንት ውስጥ የሰራሁት 322 ዶላር ነው። በባለፈው ቪዲዮ ታስታውሱ ከሆነ በጀታችን 1346 ደርሶ ነበረ። አሁን 322 ዶላሩ ሲጨመር 1668 ዶላር ደርሷል። ቻሌንጁን ከጀመርን አንድ ወር ሆኗል። በዚህ አንድ ወር ውስጥ በአቬሬጅ ከ250 ዶላር በላይ ነው በሳምንት እየሰሩ ያለሁት ማለት ነው። እና በዚህ ፍጥነት ከሄድን በሶስት ወር ውስጥ ሶስት ሺ ብር እንገባለን። በቀጣይ ቪዲዮ እስክንገናኝ ርዳታውን